አርሶ አደሩ ከዚህ ቀደም ያመረተው ምርት በተለያዩ ደላሎች አማካኝነት ተገቢውን ጥቅም ሳያገኝ መቆየቱን የገለጹት የሲዳማ ክልል ብልጽግና ፓርቲ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ የገበያ ማዕከላቱ መከፈታቸው አርሶ አደሩም ሸማቹንም ተጠቃሚ የሚያደርግ ነው ብለዋል። አርሶ አደሩን የሚያነቃቃና ተጨማሪ ምርት እንዲያመርት ተጨማሪ ወደ ስራ እንዲገባ ያደርገዋል። ሸማቹም ደግሞ በዛና በሆነ ዋጋ እንድገዛና ዋጋ ንረትን የሚከላከል የኑሮ ውድነትንም የሚቀንስ ነው የሚሆነው። በሌላ መልኩ ፍሬሽ የሆኑ ቀጥታ ከማሳ አሁን እዚህ ላይ የሚታዩት ምርቶች ከጠዋት ወደዚህ ቀጥታ የመጡ ናቸው። ስለዚህ ህብረተሰቡ ፍሬሽ የሆነ ምርትን በቀጥታ በተመጣጣኝ ዋጋ የሚያገኝ ነው የሚሆነው ና ይህም ምርትን በማነቃቃት ገበያን በማረጋጋት የሚዛነ ውድድር እንድኖሩ በማድረግ የምርት ስፋትን በመጨመር ከፍ ያለ ሚና ይኖራል ተብሎ ነው የሚታሰበው። አርሶ አደሩ ባመረተው ምርት ልክ ጉልበትና ቴክኖሎጂን የሚተካ ገቢን ሊያገኝ ይገባል ያሉት የሲዳማ ክልል እርሻና ተፈጥሮ ሃብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ናቸው። ምክንያታዊ የሆነ ዋጋ ሸማችን ምክንያታዊ የሆነ ዋጋ ማግኘት ሸማቹ በዋናነት የኑሮ ውድነትን ይቀንስለታል። አርሶ አደሩ ደግሞ የማምረት አቅምን ይጨምርለታል። ከዚህ አንጻር እኛ እንደ ክልል ከ73 ሺህ ሄክታር በላይ መስኖ አልምተናል። ከ14 ሺህ ኩንታል በላይ እስካሁን ድረስ ሰብስበናል። የተለያዩ ምርቶች የገበያ ትስስር ችግር አለ። ስለዚህ እንደዚህ ሲሆን ሸማቹ ያለ ደላላ በቀጥታ ምክንያታዊ በሆነ ምርት ያገኛል። አርሶ አደሩ ደግሞ ባመረተው ልክ ምክንያታዊ የሆነ ዋጋ ከደላላ ውጪ የሚያገኝ መስራት ስራ ስላለው በቀጣይ ኢንካሬጅ ይሆናል፣ ይነሳሳል ለማምረት በሐዋሳ ከተማ ዙሪያ የሚመረቱ ምርቶችም በእነዚህ ማዕከላት ሸማቾች በቅናሽ ዋጋ ማግኘት የሚያስችሉ የሚያስችሉ ናቸው ያሉት የሲዳማ ክልል ንግድና ገበያ ልማት ቢሮ ምክትል ቢሮ ኃላፊ፣ አቶ በላይነ በየነ በከተማው ሌሎች አካባቢዎችም በሰፊው ይሰራልም ብለዋል። እዚህ እጥፍ ከእጥፍ በላይ ነው። ሀያ አምስት ብር ነው የተሸጠው። ሀምሳ ስልሳ ብር ነው። ሰላሳ ብር ነው። ይህ ትልቅ ዕድል ነው ለሸማቹ። ይህን በስርዓት በከተማ ውስጥ ያለው ሌሎች አካባቢዎችን እስከምናዳርስ ጊዜ ድረስ ሁሉም ሸማች በአካባቢው ደግሞ ሁሉንም ያማክላል በሚል እሳቤ ነው። ለአርሶ አደሩና ለሸማቹ የገበያ ትስስር መፈጠሩ እጅግ እንዳስደሰታቸው ሸማችና አቅራቢ አርሶ አደሮቹ ተናግረዋል። አሁን ለልጆቻችን ሁለት ቀን ሶስት ቀን ያደረ ነገር እየገዛን ያለ ነው። ፍሬሽ መሆኑ ለኛ ተመራጭ ነው። በዚሁ ሂደት ቢኖረው አሪፍ ነው። በዚሁ ቀጣይነት ቢኖረው ምርት የተሻለ ነው ሊሆን እና ቀጥሎበት ቀጣይነት ይኖረው እና እና እናመሰግናለን። አዋሳ ላይ እንደዚህ አይነት ነገር በመሰራቱ ደስ ብሎናል። አሁን ትልቁ ነገር ቀጥታ ከብርስቶቻችን ጋር መገናኘት መቻል ነው። በቃ ይህንን መንግስት ያመቻችልን። ከዚህም የተሻለ በሰፊው የማቅረብ አቅም አለን። እኔ በራሴ ብቻ ብቻውን ወደ 16 ሄክታር እያመረጥኩ ነው በዚህ ሰዓት ሽንኩርት ብትል ቲማቲም ብትል ቃሪያ ብትል ኤቭሪቲ። ይህንን ለብርሳችን ቀጥታ በየቀኑ ማቅረብ ከሆነ ምንድን ነው አሁን የኑሮ ውድነት የሚባል ነገር ከሀገራችን እንቀርፋለን፣ እናጠፋዋለን። ማዕከላቱን በሐዋሳ የተለያዩ አካባቢዎች በመክፈት የገበያ ትስስሩን ለማጠናከር እንደሚሰራም ተገልጿል።